አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ነው የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አልሐምዱ ሊላ ደህና ነን። እናንተ እንዴት ናችሁ? ተጠፋፋን። ደህና ናችሁ አይደለም? እንዴት ከረማችሁ? ያው በቪዲዮ ብቅ ካልኩም በየት ያለውን ማለት ነው እንግዲ አንዳንድ ነገሮች ያመቻችሁ ልኝ አንቻሉን ማለት ነው። ያው መሸት ስላለ ጨለምቧል እኛ ጋር መቅረብ ማለት ነው። እና እንዴት ናችሁልን ልን እኛ አልሐምዱሊላህ ደህና ነን። ቪዲዮዎችን ላይክ፣ ሰብስክራይ ሼር ስለምታደርጉ ከልብ እናመሰግናለን። ሁልጊዜም ብርታታችሁ፣ ሀሳብ አስተያየታችሁ ሀይል ላይ ነው ምለው ቪዲዮ ከተመቻችሁ አሁን ላይክ፣ ሼር፣ ሰብስክራይ እያደረጋችሁ አበረታት ምላለሁኝ የእኛ ውድ ፋሚሊዎች። ተሰረተ እንዴት ናችሁልን እንደናናችሁን ዛሬ እንግዲህ ሌንት ያለ ነገር ላሳያችሁ ነው ማለት ነው። ዛሬ የተገዛልኝ ስጦታ ማለት ነው፣ ላሳያችሁ ከሰውዬው እንኳን የመጣልኝ ስጦታ ማለት ነው። እና ይህንን ኪታብ የምታውቁ ማለት ነው። ቁርአን ተፍሲር ነው። ሀዲስም አለው ሁሉም ነገር እዚህ ጋር ይገኛል ማለት ነው። እና የብለች በጣም ትልቅ ነው። ብስሚላ ማሻ አላህ በሉ። ማሻ አላህ ተባረክ ያላህ በሉ። ይሄ ሁሉም እንትን ቦታ፣ መክተብ ቦታ አይገኙም። ተጠልቦ ነው የሚመጣው እና ደግሞ መካ ላይም አለ መካ ሀራም እሙራ ወይም ሀጅ ስታረጉ እዛ አለ። ሄዳችሁ እዛ መግዛት ይቻላል አሉ አልፎ አል ቦታም አለ። ግን ማንኛውም ቦታ ደግሞ አይገኝም ማለት ነው። ራሱ ይሄ ውድ ነው እና ኢትዮጵያ መሄድ ለምትፈልጉ ደግሞ እንደዚህ አለ። የኢትዮጵያ ውድ ስለሚሆን ገዝታችሁ እዛችሁ ብትሄዱ። ሆ እኔ ገዝቼ ሳይሆን ሰርፕራይዝ ተደረገ ነው። የሰጠው ስጦታ የሰጠኝ ሰው ማለት ነው። የሰው መውደድ፣ የሰው ፍቅር ይስጣችሁ ማለት ነው። አልሐምዱ ሊላህ። እንግዲህ ይህንን ደግሞ ቀርቼ የሚሀፍዝ አላህ ያድርግሽ ብላችሁ ዳድጉል ማሻአላህ እያላችሁ ኮሜንት ስር አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይ እያረጋችሁ አበረታት እንላለን። ህ መተለቁ እና እና ይሄንን እያያችሁ ማለት ነው የምታውቁት ታውቁታላችሁ። ማሻአላህ በሩ ማሻአላህ ማሻአላህ እያላችሁ ሐሳባችሁን፣ ደስታችሁን በኮሜንት በኮሜንትስ አጉልኝ ማለት ነው ማሻላ ተባረከላ እያላችሁ ማለት ነው። ከዛ ላይ ደግሞ ዱዓ አድርጉልኝ ይሄንን ቁርአን ሐፊዝ እንዲሆን ማለት ነው። ደግሞ ለእናንተ ማካፈላችሁ ያድርግኝ ማለት ነው። እናንተም እኛን ሁላችንም አላውቃለን። ይህ ምን አላ የጨመረልን ነው የሚለው እና በዱአችሁ ማለት ነው። በዚህ አጋጣሚ ደግሞ እንኳን ደስ ያረሻል ፍስ አላስቡ ማለት ነው። ብዙ ጊዜ ፈልገው ነበረ፣ እና ፈልጌም ደግሞ አጥቼዋለሁኝ። የተለያዩ መፍተቦች ሽጄ አጥቼዋለሁኝ ይሄን ሳይሆን ሌላ ነበር ያገኘሁት፣ እና ሰውዬው ገዛልኝ ማለት ነው። የሴትዮዬ ወንድሟ ማለት ነው። ስኬስቶ ሰርፕራይዝ አደረገ ማለት ነው። ማመን አልቻልኩም እና ውድ ነው ደግሞ ትልቅ ነው፣ ውድ ነው እና ያው ሀሳብ አስተያየታችሁን ከታች ይጻፉልኝ። ለእኔ ደስ ስላለኝ ለእናንተ ብላ ብላካታችሁ ብዬ ነው። ሰላስበው ስለሆነ የደሳሊ ማለት ነው ፈልገው አጥቼ ዝም ካልኩ በመሃል ላይ ስለሆነ ያመጣው እና ደግሞ እናንተ ደግሞ መቼም የሚያስፈልጋችሁ አላችሁ ብዬ ስለማሰ ውጭ ሀገር ያላቸው አብሶ ገታችሁ ይዛችሁ እንድትሄዱ ብዬ ነው ማለት ነው። እና በተረፈ እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ያረጋችሁ አበረታቱን። ቪዲዮ ከተመቻችሁ እንግዲህ ኢንሻአላህ ሐሳባችሁን ከታ ያስቀምጡልን ኮሜንት ላይ ኢንሻአላህ ሐሳባችሁን እንመልሳለን ማለት ነው። እና ደግሞ የምትጠይቁት ጥያቄ ካለ ይሄንን ልትሰው ይሄን ልትሰሩ ብላችሁ ሐሳባችሁ ታያችሁ ካላችሁ ከኮሜንት ላይ አስቀምጡልን። እንግዲህ እንደተለመደው በድጋሚ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።